ተሽከርካሪ ነው። ሲዘምትባቸው ሲዘምትባቸው ለዘመቻቸው ይቅርታ ይለምናሉ። ሲገሏቸው ለገዳዮቻቸው ይቅርታ ይለምናሉ። ታዲያ ታዲያ ይህን እያየሁ ምን ባደርግ ይሻለኛል? የለም፣ የለም፣ የለም፣ የለም ካሁን በኋላ ልዘምትባቸው። የለም፣ የለም። የንግስት ጆሮ ና ይስማ። ነገር ግን ነገር ግን ሁሉንም በገደልኳቸው ጊዜ ሳውል ሆን ይሉኛል። ሳውል ግን ምንድን ነው አሁን ግን ማን ነው ነገሩ? ነገሩ ለመዳን መጭ ጦሬን ካፎቱ መዘዝኩኝ። አቤት አቤት፣ በየዋሸው ስንቶች መቁጠሪያቸውን አንጠጥሩ፣ ስንቶች ዳዊታቸውን ይዘዋረሩ፣ ስንቶች በየገዳማቱ ቤታቸውን ዝቶ ተጠቃጠሙ። አቤት አንተች አቤት አንተች፣ በመዳፌ ስንት ሰው ነፍስ ትጮሃለች። እውነት እውነት፣ አንድ ቀን እውነትን አውቀት መለስ ይሆን?

ለእኛ ሰዎች ድልም በማሳየት ለመርጥ እያደረጉ ሲበሏቸው እንደማየት አድርጎ የሚያስደስታለ ትላለ። ጌታ ሆይ ጌታ ሆይ ይቅር በላቸው አላልክም? ቀለኞች በላቸው ይልቅ ራሳቸው ይቅር ተብለው ቢኖሩ ይሻላቸው ነበር። የሁልህ ምር ንግሥት እንዳሉህ በደብረ ዳሞ ና በአካባቢ የሚገኙ ገዳማትን በስለት ጎብ። መቼም ስልጣንህም ጣራ ነክቷል። ወዳጅ ሲሾም እንደማየት አድርጎ የሚያስደስት ነገር የለምና፣ ወደዛው ይ በእነሱ ዘንድ በትር ማንሳት መከላከል ነገር ብሎ የለምና እንደደረስ ደጎምን መቀተል ይሆና ይሆና። እነሱ ከመታቸው ፈቀቅላዩ፣ እኛም ላንለቃቸው ታይዘና። ወደዛው ልትሄድ ነው? ቆይ ቆይ ቆይ ቆይ። በዛ በተራራው አካባቢ አንዲት ወጣት ክርስቲያን ከርድ ወንድሟ ጋር እንደምትኖር ተረጋግጧል።

ያደርጋለ ነገር ግን የሕይወትን ሀገር አለመጠበቅ አዎ ከድሎት ከድሎት ይችን ይጉርጉር አለምጥሎ ወደ ስቃይ መግባት እንዴት ደስ ያሰኛል።

የንግስት እምነት ንቀሽ ገና ባልተወለደው ተስፋ ባታደርጊ ጥሩ። ካልተወለደው የተወለደው እና ስለኛ ፍቅር የሞተውን ኢየሱስ ክርስቶስን ማመን እንዴት ደስ ያሰኝ መሰለ። ከንግስት እምነት ሞትን መረጥ። በኔ የሰማዕትነትን አክሊል ፍለጋ ከሆነ በዚህ ጎራዴ አንገቶችን ቀጠፌት እየሻሻሹ ናግ ቆይተዋት ሁለት ሁለት አማራጮችን እሰጥሻለሁ። ክርስትናሽን ትተሽ የንግሥት ምታት ነች ትኖሪያለሽ ወይስ እንዲ የጎሰቆረ ስጋሽ መጽፋ ሰል ትወጽጋለ? አይሆንም፣ በፍጹም። ኔ ወንድም ክርስቶስ ለእኔ ብሎ ስለሞተልኝ ስለተሰቀለልኝ

ሞት ይመስለኝ ካለም የመጣሁት ይልቅስ እናንተ መፍራት ያለባችሁ የነፍስ ሞት ነው። የስጋ ሞት እኮ ይምንት ነው? ይልቅስ በወጣትነት ዘመን እግዚአብሔርን አስብ ነውና ሳውልን ሳውልን አድርገኝ በለው። ዛሬ ደግሞ በእነዚያ ሁሉ ሰይፍ የሚወርቅ ክርስቲያን ማን ነው? እስኪ ቤት ሄልዬን ልትጠነቀቅ ሄድና ልንገራት ከእንግዲህ እኮ የቀረች

እማማ ስደት ማለት ግን ሀሳብ ማለት ነው። እኔ እኮ በጣም ከብዶኛል፣ ልቆቋመው አልቻልኩም። አባት ምን አለበት ገንዘብ ይዘህ ብትመጣ ነው የወይ ኋ እየጠጣ ቅጠል እየበላን በዚህ በዱ በውርጭ እስከ መቼ ነው የምንቆየው? አይዞህ ይህ የስደት ጊዜ እስኪያልፍ ነው። ከዚያ በኋላ የዘናለም ደስታ ነው። ልጄ ልጄ፣ አስቴር

ማችን ደግሞ ነጭ ነቀስ ተነስቶ እያነቀሱ፣ ይህ ማሳጠ የባለቤቱ ነበር። ግን ግን ልጁን ላይ አባቱን ትቶ የራሴ ነው ምከተለው ማለት ጀምሯል። ይሄ ከንቱ የአባቱን ነገር የማይከተል ትውልድ ደግሞ። አባባ ደብራችን እኮ ተቃጠል። ከእንግዲህ የት እየሄድን እናስቀድስ ነው? እሱ ግን ያን ያህል እየተሰቃየ ያን ያህል እያንገላቱት ለምን ማራቸው? አረ አባባም እኮ ይሄን ሁሉ ባታቸውን እንዳያዙ ደብሬን አለጥን በማለት በደደረ እሳት ውስጥ እያሸበሸቡ ገብተው ተቃጠሉ። አባባ ለምን እኛ ስንፈራ አለ። እነሱ አንቃጠልም በሰማዕትነት በሞቱ ቆጥሩ ነው። ሀዲያ አባ እኛስ ለምን አንዘምትባቸው እነዚህ ክፎች ሲያሳድዱ ለምን እኛ ሳንገድላቸው ልጄ ጌታ በወንጌል ግራ ግራፊትን ለሚመጣ ቀኝን አዙርለን ክፉን በክፉ አትቃወም አትግደን፣ በቀል የኔ ነው ይላልና ልጅ እርሱ ክፋችንን ተመልክቶ ብድራችን ይመልስልናል ደግሞ አባ ምኳቦቱም ልጅ አሉ አባይሉ ንጋነኛ ባአባይ እኙሁ አባ በስጋ ከኛ የለዩም። የአልሞተ ታሪክ አላቸው። በፈቃድ እግዚአብሔር ለፍተው ደክመው የጻፉትን መጽሐፍታቸውን አስረክበውናል። እውነታቸውን፣ እምነታቸውን፣ ፍቅራቸውን እና ትህትናቸውን በልባችን ቀርጸው አልፈዋል። እናም ልጆች የቅዱስ አልሞተ እረፍት ስለሆነ ሞቱ ልንል አይገባም። ልጆች ታዲያ አባ እኛስ? እኔ የቂርቆስን እማማ የየሉጣ፣ የጊዮርጊስን፣ ሶምሶን ካሌብና አስቴር ደግሞ የአናንያን፣ የአዛርያን ሰማዕትነት በየወዲት እጅ ለምን አንቀበልም? ልጆች አባቶቻችን እኮ እኛን ተክተው ነው ያለፉ። እኛስ አባቶቻችን የሰጡን ዘር እንዴት ሳንተካ እንውት? እኛ ስሞትን ይህ የምታዩት የምታዩ ቡቃያ አይፈርድብንም ልጆች። የእናትናትዮስ የህይወት አደራ አለብን። እንግዲህ እኔና እናታችሁም አርጅተናል። ለእናንተ አውርሰን የምናልፍበት ጊዜ ነው። ይህ ህይወትን የሚሰጥ ለእኛ ለኢትዮጵያውያን ብቻ ሳይሆን ለዓለም ሁሉ የሚያበራ የታሪክ አሻራ ነው እና የዕለተ ዓርብ አደራ የቅዱስ ያሬድ አደራ የዋርያቶች አደራ የሊቃውንት አባቶቻችን አደራ አለብንና፣ ልጆች አደራ አለ። ጠባቂው መጣበር ሲሆን ለሚተወው ደግሞ የባዶነት ነጸብራቅ ነውና ያዙት። ስ መወገድ የት አለ? አቤት አቤት! ስለ ብርሃን ብለው ስንቶች ጠፉ። ወዳጅ እንኳን በመጥበሻ እንዳሳ ተጠበሰ። መነኮሳቱ፣ ገዳማቱ ዘረፉ። የዘጉ አባቶችን የዘጉ ተቃጸሙ። ነገ ብናኝ ሆኑ። ነፍሳቸው ግን ወደ ሰማይ ተያጠቀች፣ በክብር ተቀመጠች፣ አጌጠች። የሰማዕትነት እንደሆን ለህዝበ ክርስቲያን የደወሉ ነጋሪት እየጎሰሙ መለከት እየነፉ አቤት! የስንቱን አንገት ቀሉት፣ የስንቱን ገላ ገረፉት። አቤት አቤት! ግፍ አቤት! ጭካኔ ነገስ ደግሞ ዛሬስ ደግሞ እንደማይሞተረኞች የሞት እድል ባለ ጽዋዎች አቤት አቤት፣ ግስ አቤት ጭካኔ። ሞትን በሞት ታሸንፎ ለድል የተነሳችሁ ወገኖች ደስ ይበላችሁ፣ ለክብሩ ዘምሩ። እልህ ለም ዛሬ በእኛ ደስታ የለም። ልጄ ውርሳችን ተቀባይ አጣ። የእኛስ ደስታ የደከምለት ውርስ ተቀባይ ሲያገኝ ነው።

ሙታ አቆርጣ አስገደለችው። ጨካኝ ነህ በጣም ጨካኝ ተው። ልጅነ ወዴዋለሁ ጌታዬን አፈቅሯለሁ። ከመውደድ ይልቅ ደግሞ ማፍቀር ይበልጣል። በዚች ምድር ተሰቃይቶ ከሚኖር ይልቅ እንኳን ማድረፈና ወዲያ አምላኩ ሄደ። ስፋ ያጨለማችሁት፣ በሉ ሌላውን ተውት። እንግዲህ ልጆቼ እስከ ዛሬ የናንተን እንደዚህ መሰባሰብ ነው ስጠብቅ የቆየው። ዛሬ ግን እንዲህ ተሰባሰባችሁ ስላገኘኋችሁ ውርሴን የማስረክብበት የመጨረሻ ቀን ይሆናል። ልጆቼ፣ ይቺ ተዋህዶ እምነታችን ለዘላለም እንዳበራሽ ትኖራለች። ይህ ድጓ የቅዱስ ያሬድ የመንፈስ ስጦታ ነው ልጄ ሶምሶን እንካ የበኩርነትህን ስራ ስራበት ልጄ አደራ ውርሴ እንዳይጠፋ ልጄ ልጄ አስቴር ይህ ስንቅሳት የቅዱሳን አባቶቻችን ታሪክ ነው ከእርሱ ራስሽን አስቀድሚ ልጄ አብነት ይህም እንዲሁ የቅዱስ ያሬድ የመንፈስ ስጦታ ነው። ለውርሱ ዋንትነትን መስዋዕት አድርግለት፣ አደራ ልጆች፣ ውርሴን አደራ እንዳይጠፋ ልጆች። አባባ ሞሴ ሳይሆን ብርሃን እንዲሆን የመዳንን ብርሃን በውርስ ስጦታ ለዓለም እንዳበራ ውርስን ሰጠኝ። አባባ አንተ የቀመስከውን ሰማዕትነት እኔ ሳልፈራና ወደ ኋላ ሳልን ክርስቶስ ስቶስ እንጽራትን ለምንልኝ የክርስቲያን ሞት እኮ የክርስትና መክፈቻ ቁልፍ ነው። በሰማዕትነት መሞት እንዴት ያለካል! አንቋ ያዘኝ እርሱ ነው። ይልቅ አባባ ከዚህ የእምነት ሰንሰለት ፈታኝ፣ ነፃም አድርገኝ። በነፃ ሕይወት መኖር እፈልጋለሁ። ይህንንም ካለማ ከለማ አገኘዋለሁ። ደትጤ ርዴ ወይስ በጤና ነው የማወቅን ያክል እንደማላውቅ አደረከኝ።

አጎቴ እኔ እብድ አሴሬ እብድ ነኝ። ወገኖቹ መስ ያለቅበት ብቸኛ እብድ ሊባል ይገባዋል። እንደ ወገን እነዛ ካዲዎች ያለ ረዳት ብቻዬን ስላስቀሩኝ እብድ ሊባል ይገባኛል። እምድስ እነዛ ካዲዎች እብደት እኮ ክደት ነው። አሁ ደት እኮ ክደት ታዲያ እኔ ዝራብድ ነኝ። ሊገሩኝ እኔ ዝራብድ ነኝ ወገኖች ማማ እኔም ከዝራ ጋር ሄጄ የሚበላ ቃርሜ ልምጣ። ይታዩ እኛስ በአዋቂ አንጀታችን ቻል ነው፣ እሱ እንዴት ይችለዋል? እንዲያውም እስካሁን መቆየቱ ያስመሰግነዋል። ይህ ልጄ ይ አይሁዶችን ብታገኝ እንኳ ሞትን አትፍራ። ይግደሉ ይግደዱ፣ ከራ ሞት ይሻላል።

ጥላችሁት የመጣችሁት ሰፊ ርሳችሁ ነው አባባ፣ እኔ የምፈልገው ገንዘብን እንጂ ይህን ተራ ጽሁፍ አይደለም። ይህን ተራ የእጅ ጽሁፍን ለሌላ ሰው አውርሰው። ተው ልጄ ተው፣ የድ ማስን የጥፋት መንገድ አትመልከትም። አባባ፣ ወንድሜ ሲሰናከል ዝም ብዬ ማየት የለብኝም። እኔም የጌታ የመፈለግ በመከተል ነፍሴ በወንድሜ የመመለስለ ውጪ ከጥፋት መንገድ እመልሰዋለሁ። አባባ እኔም ክርስቶስ እንደሞተልኝ ህይወቴን ስለ ወንድም አሳልፌ ሰጥቼ ህይወት ወንድሜ መንገድ ከሚመስል ጎዳና መመለስ አለብኝ እንጂ ልክ እንዲህ አይነት ቃል ከአንደበት ይወጣ ሄዶ፣ ልጆች ወንድማችሁን ወዳችሁ ስለ ጥፋቱ ካልሞታችሁለት